ፈልግም ስትለኝ ፈልጋለሁኝ ስትለኝ አልተውም ብሽ ብቻ ሳይሆን በእኔ ፍቅር ደማው። የሰው ደስታ የሚያስደስታችሁ ሰዎች በሙሉ እንኳን ደስ ያላችሁ። ይህንን ቪዲዮ አይቶ የማይደሰት ሰው አለ ብዬ አላስብም። እውነት ለመናገር ከትንሱና ከላዛር ደስታ በላይ ያስደሰተኝ የእናትየዋ ነገር ነው። መድኃኒት የሌለው ነገር በቃ እምቢ ብትል እምቢ ነበረና የጨነቃት በቃ ምን ታደርግ በቃ ወይ ብቻ የምትወስነው ውሳኔ የጠፍቶባት ነበር። ግራ ገብቷት ነበር። ተጨንቃ ነበር። ሰው አማከረች፣ አባትየውን ሳይቀር አናገረች፣ አላዛርን አማከረች፣ ትንሱን ሳይቀር አማከረች። ግን መፍትሄ አላገኘችም ነበር። በጣም ግራ የገባው ነገር ነበር። ብቻ እናትየዋ በጣም በከባድ ጭንቀት፣ በከባድ ውጥረት ውስጥ ነበረች። ኢቭን አላዛር በጣም ተጨንቆ አይተነው ሊሆን ይችላል ግን ከእናትየዋ አይበልጥ። በእውነት ነው ምላችሁ እናትየዋ ልጄ እንደዚህ ሆነ በቃ ብላ ከአንድ ሙለቴ ሊጎዳ ነው ብላ በጣም አዝና ነበር። ዛሬ ላይ ግን ይህን ፈገግተዋን ይሄን ደስተዋን ሳይ አላውቅም የተሰማኝ ደስታ እኔ እንጃ። በሁሉም እናቶች ዓለም ላይ በቃ ደስተኛ ሆነው እንዲህ ሲስቁ ማየት ነው የምፈልገው እና እንግዲህ የትንሱ እናት ማለቴ ይቅርታ ያው የትንሱ እናት ነች፣ ግን ያላዛር እናት በዲ በጣም በቃ የምትገርም እናት የምትገርም ኢትዮጵያዊ፣ እኔ እንዴት ልበላችሁ ለእሷ ምንም አይነት ቃል የለኝም ያንሰኛል። እና በጣም በሚገርም ሁኔታ ሁለቱን አንድ ለማድረግ ከታች ከላይ ጥራለች እና ከሐዋሳ አዲስ አበባ በጣም ደክማ ለፍታ እነሱን አንድ ለማድረግ ሞክራለችና የቻለችውን ሁሉ አድርጋ፣ እንግዲህ ደስተኛ ሆነው አንድ ላይ አይታቸዋለች። በእነሱ ደስታ እሷም ደስተኛ ሆና እያየናት እንገኛለን። እግዚአብሔር ከዚህም በላይ ደስታቸውን አብዝቶት መጨረሻቸውን አሳምሮት ሁላችንም ለማየት ያብቃል። እንግዲህ ማሚ መረቃ አገናኝታቸዋለች መረቃቸዋለች። እድሜ የዘላለማቸውን ሁሉ ተባርከው በቃ በፍቅር በደስታ እንዲኖሩ ለሁሉም ሰው ምሳሌ መሆን እንዲችሉ እሷ ጥሩ ሚስት፣ እሱ ጥሩ ባል እንዲሆኑ ተናግራለች እና ትንሱብ ደግሞ አንተ እንደ ማሚ እንድትሆንልኝ ይፈልጋለሁ ብላለች። እኔ ደግሞ እንደ አባት የሆንልሻለሁ ብሏልና እውነት ነው። የአላዛር እናትና አባት በጣም ለብዙ ሰዎች አስተማሪ የሆነ ታሪክ አስተላልፈዋልና በጣም ምርጥ ባልና ሚስት ናቸው። እሷም ለባሏ እሱም ለሚስቱ የሚለዩ ናቸው። ብዙ ታሪካቸውን አስተምረውን አልፈዋል። ና ሚዲያ ላይ ስትወጡ ደግሞ ብዙ አስተማሪ ነገሮችን እያስተላለፋችሁ እንግዲህ በጣም አስተዋይ በጣም በሳል የሆናችሁ አእምሯችሁ፣ በጣም አርቆ የሚያስብ የምታገናዝቡ የወጣቱንም የትልቁንም ሰው በደንብ አስተሳሰብ በደንብ በቃ የያዛችሁ በደንብ መልካም አስተሳሰብ ያላችሁ ሰዎች ልቀና፣ ልባላችሁ። በአጭሩ ትንሱና አላዛር ና መጨረሻችሁ አእምሮ ደግሞ ለማየት ያብቃን። ና ትንሽ የሚያስቅ የሚያዝናና ነገር እያየው ነበረ። አልፈልግህም ስትለኝ እፈልግሃለው ነበር የሚሰማኝ እንደገና ተወይን ስትለው አልተውሽም ነበር በቃ አልተወህም ምትለይ ነው የሚመስለኝ እያለ ነበር። እናትዩዋ በጣም እየሳቀች ነበር በሰዓቱ በጊዜው ብዙዎቻችን ተጨንቀን ነበር። ከአላዛር በላይ የእውነቴን ነው ምላችሁ። እኔ የእናትዩዋን ጭንቀት ሳይ፣ እኔ ምራት አበሬ የተጨነቄ ነበር በጣም ከምነግራችሁ በላይ። ይ ካላዛር በላይ ማለት እናት ልጇ ነው ይሄ ልጅ ፍቅርን ያዘው። ታሞ ቢሆን ሆስፒታል ተወስዶ ነበር ወይ የሆነ ነገር እንደዚህ ታረግለት ነበር፣ ግን ፍቅር ያዘኛለ ያቺ ሴት ደግሞ አልተረዳችውም። ያቺ ሴት ደግሞ የራሷ ምክንያት አላት። አልፈልገውም ብትል እስከ መጨረሻው ይሄ ልጅ ሲጎዳ ማየት በጣም በቃ፣ እናትዮዋ በጣም እንደምትጎዳ ነበር ማቀው። ና በጣም በቃ ያሳዘነችኝ የእውነት ለመናገር ና። ብቻ ግን ዋናው ነገር ሰላም ወርዶ እንደተናገርኩት ነው። ከትላንት በፊት እኔ ቪዲዮ ሰርቼ ነበር፣ እመኑኝ ያልኳችሁ አላዛርን የመሰለ ሰው በጣም በቃ፣ ትንሱ ላይ ያየሁት አይኗ ላይ ያየሁት ነገር አለ አሁን አልፈልግም አይሆንም፣ በዚህ ሰዓት ብትልም ተመልሳ መጣ እንደ አብረው እንደምትሆን እርግጠኛ ነኝ። ግን ደግሞ እንዳይረፍድ ያስፈራኛል። ምክንያቱም አርፍዳ ስትመጣ ደግሞ አላዛር እንደዛ ለምኗት ለምኗት የሆነ ሰዓት ላይ ደግሞ ተስፋ ሊቆርጥ ይችላል። ና ያ ነገር አስፈርቶ ነበር። ሳይውል ሳያደር እንግዲህ እየበረረች ነው የመጣችው እሱ ጋር ና ደስተኛ ደስተኛ ያረጋታል ብዬ አስባለሁ። በጣም በትልቁ። እኔ እንጃ አላውቅም። ወቅሻት ነበር በሞቆሴም አልጸጸትም። ምክንያቱም ያደረገችው ነገር እኔንም በቃ በጣም ያሳዘነኝ ነገር ስለነበረ ማለት ነውና፣ በአጭሩ ትንሱ ተመልሳ መጣ። እንግዲህ እንደምትወደው እንደምታፈቅረው ተናግራለች። አይኗ ላይ ያስታውቅ ነበረ። እሱም ነግራቸዋለሁ። ያላንዳች ነገር ችልጅ ሊያፈቅራት አልቻለም። የሆነ ነገር አሳይተዋለች። የሆነ ስሜት አለ እሷ ጋር እርግጠኛው የሆነበት እሱ ላይ ብቻ ሳይሆን እሷ ላይ ያየው በቃ አይኗ ላይ ያነበበው ትክክለኛ ትልቅ ስሜት አለ እንደምትወደው እንደምታፈቅረው እንደምትፈልገው ያውቅ ነበር። ያንን እርግጠኛ ስለሆነ ነው የተናገረው ና። እሷ ደግሞ በሰዓቱ የሰጠችው ምላሽ ደስ ማይል ቢሆንም አሁን ላይ ግን መጨረሻው አብሮ ትናንትና አይታችኋል። እንግዲህ አብሮ ተያይዘው ሲወድቁ ጉልበቷን ሁሉ እስክትደማ ድረስ ነው። በቃ እኔ እንጃ፣ በጣም ነው ደስ ያላት። ምክንያቱም ያን ያህል እያለቀሰ ሲለምናት ተለሽኛ፣ ተለሽኛ ቴጅ እያላት እንኳን ጫክና ጥላበት ጥላው ሄዳ ነበረ። ማቀፍ እየፈለገች ፍቅሯን መግለጽ እየፈለገች መናገር እየፈለገች ግን በፍርሃት ተውጣ፣ እንግዲህ ያልሆነ ነገር ፍርሃትም ጥሩ እንዳልሆነ ነው የተረዳውትኝ እኔ በቃ። ስሜታችሁን በግልጽ በተለይ ትክክለኛ የፍቅር ስሜት ከተሰማችሁ በዛ ሰዓት በተሰማቻችሁ ሰዓት ላይ መናገር አለባችሁ ብዬ ነው ማስበው። አንዳንዴ ባለመናገራችሁ ብዙ የምታጡት ነገር አለ። አላዛራውን ተስፋ ቁርጥ አድርጎባት በቃ የራሷ ጉዳይ። በዚህ ልክ እናቴ እየለመነቻት፣ እኔ እየለመንኳት፣ ተመልካች በዚህ ልክ እየወቀሳት፣ በዚህ ልክ እንደዚህ እያላት እንዴት ያልተረዳችን ከዚህ በኋላ ምን ታደርግልኛለች ብሎ ትቶ ቢተው እሷም ትጎዳ ነበር። የሚያፈቅራትን ሰው ልታጣ ነበር። ልቧ እንደ ግን እሱ ትክክለኛ ፍቅር ስለያዘው በቃ ተናግራቸዋል። ኔጌቲቭ ነገር ብትመልስም እሷን የፖዚቲቭ ኑ የሚታየኝ እያለ ነበር ና ያ ማለት ምንድነው? ስለወደዳ ስላፈቅራት ምንም የቱንም ያህል ክፉ ነገር ብትናገረው ግን እሱ በመጥፎ ሳይሆን በጥሩ ነገር ነው እንትን ሲላት የነበረው፣ በቃ ሲመልስላት ወይም ደግሞ ውስጡ ሲያስገባው የነበረው ነገር ጥሩ ጥሩ ነገር ነበር። መጥፎ መጥፎን ነገር፣ እንደዚህ እኮ አለችኝ፣ ይህን ቃል ወረወረችብኝ፣ እንደዚያ አደረገችኝ እያለ መጥፎ ቃላቶችን ሰብስቦ ውስጡ ቢያስገባ ኑሮ ዛሬ ላይ አብሮ የሆኑም ነበር በጭራሽ በምንም ታምር። ግን ፍቅር፣ ትክክለኛ ፍቅር እንደዚህ ነው። በቃ ይታገሳል፣ ይቅር ይላል፣ በቃ እስከ ጥግ ድረስ ይታገሳል። በቃ ይሄን ነው ያየውበት። አላዛር ትንሱ እንግዲህ እንደምታያቸው እናትየዋ ወኪ ያድርጉ ብላ ልክ እንደ ልጅ እንዲቦርቁ መሀል አዲስ አበባ ላይ በሚያምር ቦታ በሚያምር አካባቢ ጥሩ ጊዜያትን እያሳለፉ ይገኛሉ። ይገኛሉና እናትየዋ በጣም ምርጥ ምርጥ የሚለው ቃል ራሱ አይገልጻትም። እኔ በጣም መመኝላት አላቅ። ለአላዛር ኑሪለት በቃ የእውነት የአንቺ መኖር በጣም ብዙ ነገሩን ሲሞላለት አይቻለውኝና፣ ማለት በቃ እግዚአብሔር እድሜሽን ያርዝመው በቃ ጤናውን ይስጥሽ ነው የምለው። እና ትንሱ ደግሞ ልናገር የምችለው ነገር የአንቺ እናት ምርጥ እናት ነች። ስርዓት ያለሽ ልጅ ነሽ። አስተሳሰብሽ ደስ ይላል። እና ባለፈው መቶ በመቶ አምኜሽ በጣም መቶ በመቶ ፈርሜልሽ መቶ በመቶ ለአንቺ መልካም ነገር አውርቼ የሆነ ሰዓት ላይ ስትቀየሪ ለካ ሰውም ይቀየራል። ከዚህ በኋላማ ቃል እገባለሁ በቃ ማንንም ሰው አለምንም በተናገረው ሳይሆን በተግባሩ ነው የማየው በቃ በቃ ሰው ልጅ ለካ እንዲቀያየራል ብዬ በጣም አዝኜብሽ በጣም ከፍቶኝ ነበር። እና አሁን ወደ ሙሉ እምነት ተመልሻለሁ። ፈጣሪ መጨረሻችሁን ያሳምረው እና በጣም እድለኛ ሴት ነሽ ብዬ ነው ማስበው። በጣም ከሚባለው በላይ እኔ አላውቅም ከአላዛር በላይ የእውነት ማለት ነው። የእውነት ከአላዛር በላይ የአላዛርን እናት ማግኘትሽ በጣም እድለኛ ነሽ ብዬ አስባለሁ። የእውነት ኢትዮጵያ ውስጥ አብዛኛውን ጊዜ ማለት ነው ፍቅረኛ ይዘን ስንሄድ ወይ እናት ወይ አባት ወይ ደግሞ ብቻ የኛ ቤተሰቦች የባላችን ወይ ደግሞ የፍቅረኛችን ቤተሰቦች ቶሎ እንደዚህ በደስታ አይቀበሉንም እና የአላዛር እናት በቃ እኔ እንጃ ውስን ናቸው። በደስታ ከሚምራት መጣልን ብለው በደስታ ከሚቀበሉ ቤተሰቦች ኢትዮጵያ ውስጥ በጣም ውስን ናቸው። ከነዛም ውስጥ እንግዲህ የአላዛር እናት አንዷ ነች፣ በደስታ የተቀበለችሽ ልክ እንደ ልጇ ተንከባክባ። የአላዛር ባልሽም ይሁን አይሁን፣ ጓደኛሽም ይሁን አይሁን፣ ተጣሉም አትጣሉም፣ በቃ ልጄ ነሽ ቃል እገባልሻለሁ ብላ ቃል ገብት አላታለች። ና አሁን ደግሞ የልጇ ሚስቱ ነሽ ስታይሽ በጣም ደስተኛውና ነው የተቀበለችሽ። እና በጣም እድለኛ ነሽ ብዬ ነው የማስበው። ና እስከ መጨረሻው እንደው እስከ መጨረሻው ችግር እንኳን ቢኖር በራሳችሁ እየፈታችሁ እናታችሁን ደስተኛ ለማድረግ ሞክሩ። ትንሱም እንግዲህ ስለ አላዛር ሁሌ ሁሌ እንደምታወራት ለእናትሽ እና አሁን ላይ ስትጠይቂያት ደስተኛውን እንደተቀበለችሽ ነው የተናገርሽው። ና መጨረሻችሁን ያሳምረው። ትንሱ ቤተሰብ አከብራለሁ ምናምን ብለሻል፣ ባለፈው በጣም በቃ ሽምቅቅቅቅ ብለሽ የገጠር ልጅ ነበር የምትመሲው። ማለት ያ ያልኩትበት ምክንያት ምንድን ነው፣ በቃ የሆነ የከተማ ልጅ ነሽ፣ ነፃነት አለሽ፣ ፍሪደም አለሽ፣ በራስሽ ማውራት ትየቻልሽ፣ በራስሽ ፈልጋለሁ አልፈልግም ማለት ትየቻልሽ። ግን አጎቴ ምን ይለኛል እናቴ እንደዚህ ትላለች ምናምን ነበር ስት ነበረው። መጥፎ ነገር አታደርጊ እንጂ ለመልካም ነገር እኮ ቤተሰቦችሽን ማሳመን መቻል አለብሽ፣ እና ለመልካም ነገር ይህን ያህል መጨነቅ ወይ ደግሞ ይህን ያህል ወደኋላ መቅረት የለብሽም ብዬ ነው የማስበው። ለማንኛውም ግን ቤተሰብ አክባሪነትሽ በጣም ደስ ይላል። ግን በችግርሽ ሰዓት ከጎንሽ የነበረች እናትሽ ናት። እናትሽን ነው ማማከር ያለብሽ፣ እናትሽ ጋር ውሳኔ መወሰን ያለብሽ። አጎታ፣ ክስታያት፣ ምናምን ቀድማያት፣ ጎረቤት ምናምን፣ ጓደኛ አትበይ። በቃ እናትሽን እናትሽን ስሚ። እሷን ማሳዘን የለብሽም። እና አደራልሽ የምችለው ነገር የአላዛርን እናት እንዳታሳዘኛት። አላዛርም ትልቅ ትልቅ ሀላፊነት አለብህ እችን ልጅ እንግዲህ በብዙ ሰው ተወቅሳ ብዙ ሰው አዝኖባት ብዙ ሰው ፈርዶባት ነበር አንተን አልቀበልም ስትል ና ይህን ጥያቄ ደግሞ እሽ ብላ መጣ ተቀብላ እንደምታፈቅር እንደምትወድህ ነግራ መጣ ደግሞ አንተ ጋር መቀጠል መሆን ፈልጋ ደግሞ አንተ ጋር ሆናለች ና ትልቅ አደራ አለብህ እንዳታስቀይማት እንዳታስከፋት ችግር እንኳን ቢኖር በመነጋገር እንድትፈቱት አደራውን ላንተ ሰጠናል አደራ እጅ የገባች ብለ አንዳንድ ሰዎች እስኪያገኙ በእጃቸው እስኪንገባ በጣም በቃ ይንከባከቡናል የሌለ ፍቅር ይሰጡናልና ወደ ፍቅር ውስጥ ከገባን በኋላ ደግሞ ችላይ የማለት ነገር አለና አደራ እሱን ነገር አንተ ላይ ማየት አንፈልግም ይህንን ነገር እንዳታደርግ ትንሱንም የትንሱንም እናት እንዳታሳዝን እንዲሁም ደግሞ እናትህም ለዚህ ፍቅር አንድ ላይ እንድትሆኑ ብዙ ዋጋ ከፍላለች ብዙ ነገር ሆናለች ብዙ ጊዜ በቃ ብቻዋን ሆና በጣም አዝናለች፣ ተከፍታለች፣ ወጣለች፣ ወርዳለች፣ ተጨንቃለች እና እሷንም እንዳታስከፋ አደራ፣ አደራ ለማለት ነው የምወደው። እንግዲህ እጅ ለእጅ ተያይዛችሁ በፍቅር ቅውጥ አርጋችሁት በፍቅር አብዳችሁ መጨረሻችሁ አምሮ ትልቅ ደረጃ ላይ ደርሳችሁ ለማየት ያብቃን። ይሄ ነው ትልቁ ምኞቴ። አንድ ላይ በመገናኘታችሁ፣ አንድ ላይ በመሆናችሁ የእውነት ነው ምላችሁ፣ እኔ የተሰማኝን ደስታ ልነግራችሁ አልችልም። በቃ በቃል ለማውስ ከሀሳቤ መረዳት ትችላላችሁ እና

በቃ አላዛርም ትንሱም ተከባብረው ተዋደው ተፈቃቅረው እጅ ለእጅ እንዳያያሻቸው እስከ መጨረሻው ጸንተው በፍቅር ቆመው አንቺም ደስተኛ የምትሆኝበትን መንገድ ሁሌም እያመሰገንሻቸው ሁሌም በነሱ ደስተኛ እየሆንሽ እንግዲህ የልጅ ልጆቻቸውን ልጆችን አይተሽ እንድትኖሪ ነው ረዥም እድሜ የምመኝልሽ ከጤና ጋር አባትየውም በዚህ መንገድ ደስ ይሏል ብዬ አስባለሁ እኛም በጣም ደስ ብሎናል በቃ ጥሩ ነው ድስት ግጣሙን አያጣምን ቢባሏ፣ ተገጣጥማችኋል። በቃ በደንብ በቃ ድስትና ክዳን ሆናችኋል፣ ተዋህዳችኋል። በቃ አስተሳሰባችሁም አመለካከታችሁም እናትየዋ መስክራለታለች። በጣም ጎበዝ፣ ፈጣሪውን የሚፈራ በጣም ሰው አክባሪ፣ በጣም ጨዋ ልጅ እንደሆነ እናትየዋ መስክራለችና አሁን አንቺ በሙሉ እምነት ገበ አንዳንዶቹ ቤተሰቦቻቸውን ደብቀው ለብቻ ቃል ገብተው እንደዚህ አላስወጣ አላስገባ ካልን በኋላ ካሉን በኋላ ካገቡን በኋላ የሆነ አሁን ግን እናትየዋም ቀድማ ታውቃለች። ስለዚህ አንድ ስህተት እንኳን ቢፈጠር እናትየዋን ይፈራል። ደፍሮ መጥፎ ነገር አያደርግም፣ ሊጎዳሽም አይችልም ብዬ ነው የማስበው። እስከ መጨረሻው ብቻ የሁለታችሁንም መጎዳት አንፈልግም። አንዱ ናችሁ፣ በፍቅር ጸንታችሁ ለማየት ያብቃን። መጨረሻውን ፈጣሪ ያሳምረው። ሰው ያስባል እግዚአብሔር ይፈጽማል። እና እናንተ ያስባችሁትን እግዚብሔር እግዚአብሔር ፈጽሞታል። መጨረሻችን ያሳምረው። በጣም በአዲስ አበባ ያሳለፉት ነገር በጣም ደስ ይላል። እኔ እንጂ አላውቅም እና በጣም ደስ ብሎኛል። እንኳን ደስ ያላችሁ። እስኪ በትንሱ በአላዛር በተለይ በተለይ ደግሞ በአላዛር እናት በጣም ደስተኛ የሆናችሁ ሰዎች በኮሜንት እኔ የአላዛር እናት እድሜ እና ጤና ይስጣት እድሜ እና ጤና ይስጣት እድሜ እና ጤና ይስጣት በጣም ምርጥ እናት ናት እያላችሁ ኮሜንት ላይ አሳውቁኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ይሰራለሁ። ብዙዎቻችሁ ኮሜንት ስትጽፉልኝ ሁሉንም አያለሁ አነባለሁና እግዚአብሔር አክብርልኝ። በጣም ነው እምወዳችሁ። ለእናንተ ምንም ቃል የለኝም። እናንተ ስላላችሁኝ ነው ይህንን ቪዲዮ በየቀኑ ቶሎ ቶሎ እያደረስኳችሁ የምገኘው። እናንተ ባታዩልኝ፣ ኮሜንት ባትጽፉልኝ አልመጣም ነበር እና ሀሳቤን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ምናልባት እኮ ሰብስክራይብ ያላደረጉ ጓደኞቻችሁ ካሉ መጥፎ ነገር ስለማላወራ ቻናል የላኩላቸውና ቢያንስ አንድ ሰው ሁለት ሰውን በሁለት ጓደኞቻችሁ ሰብስክራይብ ብታደርጉኝ ከፍላለሁ እና ወደ 50 ኬ ስገባ ደግሞ ትልቅ ሰርፕራይዝ ይኖረኛል፣ ነግራችኋለሁ። ለማንኛውም ግን አሁንም ስለምታበረታቱኝ ትልቅ ክብር አለኝ ለእናንተ። እወዳችኋለሁ። ሰላም አምሹልኝ።